አደጋ ነው። ሀገርን እሴትን ለዓለም ከሚያስተዋውቁ መድረኮች አንዱ የፋሽን ኢንዱስትሪው ነው። በፋሽን ኢንዱስትሪው የኢትዮጵያ ልብሶችን ለማስተዋወቅ በተለይም ሀገርኛ የሆኑ የጥንት አልባሳቶችን ከአሁኑ ዘመን ጋር በማዋሃድ እንደዚህ ዘመናዊ በሆነ መንገድ በተለይም ደግሞ የዕለት ተዕለት ልብሶች እንዲሆኑ ከማድረግ አንጻር አሁን አሁን እየተሰሩ ያሉ ስራዎች ይበል የሚያሰኙ ናቸው። እኛም ታዲያ በዛሬው የፋና ኮርነር ዝግጅታችን የሀገርኛ ልብሶችን በዘመናዊ መንገድ በዕለት ተዕለት እንዲለበሱ ተደርገው የሚሰሩትን ሂደቶች እንቃኛለን። አብራችሁ ቆዩ። እኛ ልብሶች ብዙ ጊዜ ለበዓላት ለተለያዩ ፕሮግራሞች ነው የምንለብሰው። ግን ከዛ ውጪ እንዴት ነው ቀለል ብሎ ተሰርቶ የዕለት ተዕለት ህይወታችን ላይ ልንተገብረው የምንችለው የሚለውን ነገር በጣም አሰብበት ነበረ፣ በፊት ማለት ነው። እነዚህ ጃኬቶች ሀሳብ የመጣና የተጀመረው የዛሬ ከ13 ከ14 ዓመት በፊት ነው። ሂልተን ፋሽን ሾ አቅርቤ ነበረ የክረምት አልባሳት ብዬ እዛ ውስጥ ነው እነዚህን ጃኬት ምናምን ቀለል ያሉ ነገሮችን ካፖርት የሰራሁት። እና የእውነትም ደግሞ ይሄ ሀሳብ ተወዶ ብዙ ሰዎች ላይ አሁን በማንኛውም ቀን ታያለሽ፣ ወይ ማታ ራት ወጥተው፣ ወይ ወጣቶችም ጃኬት ሽናየ ነው ይሉኛል፣ ማታ ሊዝናኑ ወጥተው። ሀሳቤ እንደዛ ነበር። ጥሩም ሆኗል። በራያ ባረሽ በሻአል ታ ሰውና ባህል ልብሳችንን የምንወደው ነገር ቢሆንም ኦሪጂናሊ ከድሮ እንዳመጣ ነው። ለዕለት ተዕለት ልብስ አይሆንም እና እንዴት ነው ቀለል አድርገን በራሳችን ጨርቅ በራሳችን ፓተርን፣ ግን ቀለል ተደርጎ ተቀባይነቱ ሰፋ ብሎ እንዲለበስ ማድረግ የምንችለው የሚለው ሀሳብ ነው የዚህ መነሻ። በዋናነት እነዛው ፈትል ጋቢ ምናምን ከድሮ የወረስናቸውን ጨርቆች ነው የምንጠቀመው፣ ግን ቅርፁን በማስተካከል እንዲመች አድርጎ በመስራት ዲዛይንም ስናወጣ እኛ በተቻለ ቀለል ማለቱም ነው እኛ የምንፈልገው። በተለይ ደግሞ አሁን እኛ ወንዶች ምርጫ ብዙ አልነበረንም እስካሁን ድረስ እና እንደዚህ ጃኬት ሆኖ መምጣቱ አሁን ይሄንን ይመቸኛል። ብዙ ጊዜ አጥቤ ለብሼዋለሁ እና ፋንክሽናልም ነው። ለመልበስ ይመቻል። ቀለል ያለ ነው፣ ግን የባህል ጨርቅ ነው። የባህል ዲዛይን ነው። በተለያየ መልክ ነው እኮ አሁን የምታዩ በጥልፉ በማሽን የሚጠልፉት አሁን የተለያየ ነገር አለ። ቀሚስ ላይ ቀላል አደለም። ያንን ጨርቅ ላይ ንድፍ ነድፈሽ ያንን የሚያክል ጥልፍ እንትኑን ማምጣት ቀላል አይደለም በጥበቡም አኳያም ቢሆን ትልቅ ለውጥ አለ። በተለያየ አጋጣሚ የእኛን እንትኖች የሚያስተዋውቁ ውጭ ውጭ ሀገር ከፍተው የሚሰሩ አሉ አብዛኛዎቹ እና ከበፊት እኔ ከጀመርኩበት ጊዜ ምንም ጥርጥር የለውም ትልቅ ለውጥ አለ። አሁን በዛው ልክ ደግሞ የሚቀጥለው እንትን ትልቅ የሆነ ለውጥ ይኖራል። የእኛን የኢትዮጵያን ተቻ ያለው የእኛን እንትን የያዘ በዓለም ላይ ይታወቃል ብዬ አስባለሁ። እኔ በጣም የምደነቅበት የልብስ አሰራር ነው እዚህ ያለው ማለት ነው። ምክንያቱም ኤኒ ታይም ኤኒዌር ትለብሸዋለሽ። አሁን ላይ እየተሰራ ባለው ባህላዊ ልብስን ስናስብ ብዙን ጊዜ ባህልንና በዓላቶችን ተከትሎ ነው የምንለብሳቸው። አብዛኛውን ጊዜ በዛን ታይም ነው የምንጠቀመው። አሁን ግን ልክ ሰዋ ሰው እንደለበሰችው አይነት ልብስ ብታይ የትኛውን ቦታ ላይ ልትለብሶ ትችላለች። በሙቀሳት ሊለበስ ይችላል። እንዲሁም ብርድም ቢሆን ራሱ ከውስጥ የሆነ ነገር ተለብሶ ከላይ ይለበሳልና በጥሩ አቀራረብ ነው የምናቀርበው ብለናል። ልብስህን ያገሪ ሰው በጣም ተቀባይነት አግኝቷል። ይሄ የአለባበስ ኮንሰርት ተቀባይነት አግኝቷል። እዚህም ብቻ ሳይሆን ውጭም ላሉ ሰዎች ቀለል ብሏቸው ኢትዮጵያዊነትን እንዲቀምሱ አድርጓል እንደዚህ ቀለል ብሎ ገበያ ላይ በመቅረቡ ምክንያት እና አይ ቲንክ ፋሽን ኢንዱስትሪ እየተቀየረ የመጣበት ጊዜ ነው። ብዙ ሀሳቦች እየመጡ ያሉበት ሰዓት ነው እና የወደፊቱን ለማየትም በጣም ኤክሳይትድ ነን። አሁን ብዙ ጊዜ የባህል ልብስ የተለያዩ የዲዛይን ቢዝነሶቻችን አነሳ አነስ ያሉ ቢዝነሶች ነው፣ ግን ኢንተርናሽናሊ ግዙፍ መሆን የሚችል እኛን የሚወክል የልብስ ብራንድ ያስፈልገናል። ዓለም ላይ በጣም ግዙፎቹ ኩባንያዎች የፋሽን ኩባንያዎች ናቸው። እኛ ደግሞ ዓለም የሌለው ነገር እኛ ጋር አለ። ምንድን ነው ግን እንዲቀርብ ለገበያ እንዲሆን አድርገን በትክክል ከጀርባ ሲስተም ፕሮሰስ ያለው ድርጅት አድርገን መገንባት እንፈልጋለንና፣ ግን ምንድን ነው በምናደርገው ነገር ውስጥ ሁሉ እሴታችንን ማጣት አንፈልግም። ኢትዮጵያዊነታችን ነው የዚህ ሁሉ ነገር መነሻ። እኛ ጋር የዲዛይን እጥረት የለም። ምንድና ያለው ያንን ፈጠራ ኦርጋናይዝ አድርጎ ለገበያ እንዲሆን አድርጎ ማቅረብ መቻል ነው ትልቁ ነገር። ተውበና አውዳመት ይሆን ከተማው። የፋሽን ኢንዱስትሪው አዳዲስ የሆኑ ነገሮችን ጥራት ባላቸውና ፈጠራ በታከለባቸው ከዓለም ለየት ያሉ ስራዎችን ይዞ መቅረብ ተወዳዳሪ ያደርጋል። ታዲያ እንደ ኢትዮጵያ የብዝሃ ባህል ባለቤት የሆነች ሀገር ካሉን ባህሎችና እሴቶች አንጻር በፋሽን ኢንዱስትሪው ብዙ መስራት እንዳለብን ያሳያል። ገና ነው፣ በጣም ይቀረናል። የተለያየ ነገሮችን ከውጭ ልብሶችም ጋር እንትን እያልሽ ዲዛይን ቢሆን ምንም እያየሽ ከባህላችን ጋር ከጨርቁ ጋር እንደዚህ ከጎጃ ማዘነ ከጋቢው ጋር ያዋህርሽ መስራት ይቻላል ከለሮችን ያው ቀለም ላይ ሰዋሰው ጥሩ ናትና ከቀለም ጋር እያያዘች ከጥለት ጋር እያያዘች ብዙ መስራት ይቻላል። እንዲሁም እኛ ጋር ብቻ ሳይሆን በሀገር ደረጃ ስለሆነ ዓለም አቀፍ እንዲሆን ስለሚፈለግ ባህልን በተመለከተ ብዙ ነገር ልናስተዋውቅና ልንሰራ እንችላለን። ግን ገና ነው። ሁሉም በፋሽን ኢንዱስትሪ ላይ ያሉ ከፍ ከፍ ያሉ ሁሉም ጥረት እያደረጉ ነው። ገና ነው ይቀረዋል። ገና ነው ግን ሁላችንም ጥረት እያደረግን ነው። ከራሳችን ሰዎች አልፎ የውጭ ሰዎችም የእኛን እየገዙ እንደ ስጦታ አሁን ከዚህ እንደ ስጦታ ይዘው የሚሄዱት እሱን ነው። በጣም እየተለመደ ነው። በያገሩ በያገሩ እየተለመደ ነው፣ እየተለበሰ ነው። ቀስ እያለ ደግሞ እየተስፋፋ ይሄዳል። የእኛም ደግሞ ህልማችን እሱ ነው። ሸማ ነጠላውን ለብሰው ኢትዮጵያ ውስጥ የተሰራ ሀገር ውስጥ የተሰራ ሲባል እንቃለን እና የገበያው ጥፋት እንደሆነ አድርገን ነው ብዙ ጊዜ ሰው ችግር አለበት፣ ኢትዮጵያ ሲባል ግን ኃላፊነቱን የምንወስደው እኛ ብራንዶቹና እንዲወደድ አድርገን ሰው እንዲፈልገው አድርገን የማስተዋወቅ በጥራት የመስራት ለገበያ የማቅረብ ኃላፊነቱ የእኛ የብራንዶቹ ነው። አሁን እንኳን በቻይና የምናየው ነገር ሜዲን ቻይና ሲባል እንዳልጠላ ነው። አሁን የነሱን መኪኖች ቻይንኛ ጽሁፍ ሲኖረው ደስ ብሎ ነው የምንገዛው። ይሄ ምንድን ነው? የእኛ ስራ ነው፣ የማስተዋወቅ ጥራታችን አፕግሬድ የማድረግና ሰው አይምሮ ውስጥ ስለ ኢትዮጵያዊ ፕሮዳክት ኢትዮጵያዊ ብራንድ ያለውን ነገር እንዲቀይር የማድረግ ኃላፊነቱ የእኛ ገበያ ላይ የምናቀርበው ሰዎች ኃላፊነት ብዙ ተወዳድሮ ለመግባት ከጨርቅ አንስቶ መቼም ይህ ውጤት የብዙ ባለሙያ ውጤት ነው። ሽመናው አለ ብዙ አለ ሰፊዎች አሉ። እና እኛ በተቻለ ባለ ጨርቅ ጥራት ኖሮት ለመስራት እንትን እንላለን፣ ጥረት እናደርጋለን። ወደፊት ደግሞ ጨርቁም ላይም ጥናት ተደርጎበት ጥራቱ ላይ ሁሉም ሰው ፎከስ አድርጎ ከሰራ ምንም የኢንተርናሽናል ትል ላይ መወዳደር የማይችልበት ምንም ምክንያት የለውም።